ቀይ ባሕር የኢትዮጵያ ወደቦች የንግድና የስልጣኔ ማዕከል ሆኖ በሺህ ለሚቆጠሩ ዓመታት ስለመዝለቁ የታሪክ ተመራማሪዎችና ጻሕፍት ለትውልድ ያሻገሯቸው እውነታዎች ህያው ምስክሮች ናቸው። ኢትዮጵያ በሶስትና በአራት ሺህ ዘመናት ከአክሱም ስልጣኔ ጀምሮ ከፍተኛ የባህር ኃይል የነበራት እስከ ህንድ እስከ ሮማን ስልጣኔ መሪዎች ጋር ሁሉ ተጋግዛ ከፍተኛ ስራዎችን የምሰረባለ ብዙ የወደቦች አገር የነበረች ነው። ይህ ብቻም አይደለም። ቀይ ባሕር የኢትዮጵያውያን የታላቅነት የኃያልነትና የተፈጥሮ ወሰኗ መገኛም ጭምር ሆኖ አገልግሏል። ከ1983 የመንግሥት ለውጥ ጀምሮ ግን በወቅቱ ሀገሪቱን ያስተዳድር በነበረው መንግሥት ውሉ በማይታወቅና እስካሁንም ደብዛው በጠፋውና ማስረጃ ባልተገኘለት አኳኋን ኢትዮጵያ ለአያሌ ዘመናት ከናኘችበትና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 ሀገሪቱና የሀገሪቱ ህዝቦችም ከዛን ጊዜ ጀምሮ ከተፈጥሯዊና ህጋዊ ወሰኗ ተገፍታ ኢትዮጵያ መውጣቷን ተከትሎ ለከፍተኛ የኢኮኖሚ ጥገኝነትና የደህንነት ስጋት እንዲጋረጥባት አድርጓት ቀጥሏል። ቀይ ባሕርና የአባይ ጥያቄ የአንድ ሳንቲም ሁለት ገጾች ናቸው። አባይን ውሃ ተፈጥሯዊ ፍሰት ተቀብለው ያ ፍትሐዊ የወንዝ መጠቀም ይገባኛል ጥያቄዎቹን አክብረው እንዲሄዱ የጣረችውን ያህል በአሰብ ላይ ሲመጣ የሚሸረብባት ሴራ የዛኑ ያህል ታሪካዊና ተፈጥሯዊ ፍትሕ ያጣችበት ነ ይሄ በቀላሉ ኢኮንስፓይረሲ ቲዎሪ ውስጥ ነው። እንዲያም ሆኖ ይህንን ታሪክ ይቅር የማይለውን በደልና ሴራ የፈጸሙባትን ግለሰቦች በመቃወም በኢትዮጵያ ላይ በጓዳ የተሸረበባትን ድርጊት አግባብ እንዳልነበረ ግን የሞገቱ እውነተኛ ልጆቿ እንደነበሯት አይዘነጋም በታሪክ ይህም ጉዳይ በሕግ ሊታይና ሊፈታ የሚችለው በኢትዮጵያ ሕዝብ ውሳኔ ብቻ ነው። ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ሕዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን ሊያግድ ወይም ሊሰርዝ አይችልም። በዚያን ወቅት ስለ ቀይ ባሕርና በቀይ ባሕር ቀጠና አሰብን ጨምሮ ኢትዮጵያ ታስተዳድራቸው ስለነበሩ ወደቦች የሚያነሱ ቡድኖች፣ ሀገር ወዳድ ግለሰቦችና ፖለቲከኞች መሳደድ፣ መታሰርና በግዞት ሀገራቸውን ለቀው እንዲሰደዱ ማድረግ እጣፈንታቸው ሆኖ የግፍ ጽዋን የተጎነጩም እልፎች ነበሩም። አሁን ላይ ያለው ትውልድና የመንግስት ህሳቤ የኢትዮጵያን የቀይ ባህር የተፈጥሮ ወሰንና የባህር ይገባኛል ጥያቄ አንግቦ ሲነሳም በኢትዮጵያ ላይ የተፈጸመው ፍርደ ገምድል ግፍና ያስከተለው ውጤት ባለም አቀፍ ሕግ ፊት ቅቡልነት የሌለው ከመሆኑም ባሻገር ከሩብ ምዕት ዓመታት በኋላ የተሠራውን ታሪካዊ ስህተት ለማረም ዓላማውን ያደረገ የሰጥቶ መቀበል ዲፕሎማሲ ትልም ውጤትም ነው። የተባበሩት መንግስታት የባህር በር ስምምነትን አንቀጽ 127ን፣ አንቀጽ 125ንና አንቀጽ 131 1982 ላይ በእርግጥ ጃማይካ ላይ ተሻሽሎ ዝርዝር ባህር በር የሌላቸው ሀገሮች ወደብ አካባቢ ማስተዳደር እንደሚችሉ፣ መንገድ መስራት እንደሚችሉ፣ ተባብረው ኢኮኖሚያዊ ገዛ ተደራርጎ መስራት እንደሚችሉ ያ ሁሉ ርቀት ተሂዷል። አሰብን ተብሏል። አሁን ጀኔሬተር ለማስገባት ሲባል አንፈልግም የተባለበትን መንገድ ኢትዮጵያ ሕዝብ ሰምቶታል። እነዚህ ሁሉ ኮንቬንሽን ውስጥ ያሉ ነገሮች ናቸው። ነገር ግን ለምንድን ነው ተብሎ ሲጠየቅ፣ ከዛ ጊዜ ጀምሮ ያሉ የሴራ ፖለቲካዎች ማጠንጠኛ ነው። 1982 ኬስ ክሎስድ። አሁን እንደገና የተከፈተው ታሪካዊና ተፈጥሯዊ መብታችንን የባህር በር የማግኘት መብታችንን የማስጠበቅ ሁኔታ ነው። ይህ በተባበሩት መንግሥታት ድርጅት የወደብና የባህር በር ኮንቬንሽን ሕግን ያከበረው የኢትዮጵያ ሕዝብና መንግሥት ጥያቄና ጉዞም የሀገሪቱን ሁለንተናዊ የእድገት አቅጣጫ ባመላከተ መንገድ የመጻኢ ኢትዮጵያን ክብርና ልዕልና ለመመለስ ዓላማ አድርጎ እየተሰራበት ያለ የአደባባይ ሀቅ ሆኖ ቀጥሏል።